ከናንተ የተላከልኝ መልእክት ነው። ይሄ መልእክት ደግሞ በተለይ ብዙዎቻችሁን ያስተምራችኋል ብዬ ስለማስብ በአቀርብላችሁ የተሻለ ነው የሚል አስተሳሰብ አለ። ጥያቄው እንደዚህ ይላል። ሰላም ኔፎ ሚዲያ ትምህርቶችን እከታተላለሁ ከልብ ነው የማመሰግነው። ነገር ግን አሁን እየኖርኩ ያለሁት ህይወት እጅግ ውሎኛል። ከፍተኛ ድብርት ውስጥ ነኝ። ምንም ደስታ የለኝም። ሳቅ እንኳን ከሳቁኝ አመታት ሆኑ። በቃ እጅግ የሚያስጠላ አይነት ህይወት ውስጥ ነኝ። ታዲያ ከዚህ ህይወት ሞት አይሻልም ወይ ብዬ ራሴን እንኳን ለማጥፋት ጥረትን አደርጋለሁ ነገር ግን ደግሞ ቤተሰቦቼን ኑሮ የነሳስብ ወደ ወደኋላ መለሳለሁ። እስኪ ምንትለኛ ትለኛለ? የሚል መልእክት ተልኮልናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ውድ ቤተሰቦቼ አንዳንድ ጊዜ ህይወት በጣም ብዙ ፈተናዎችን ታቀርብልናለች። እነዚያም ፈተናዎች ታግለን አሸንፈን እንድንኖር እንገደዳለን። አንዳንድ ጊዜ ብዙ መፍራት አለ። ነገር ግን ፈርተን ብቻ ወደ ኋላ መመለስ የለብንም። አንዳንድ ጊዜ ደግሞ ተስፋ መቁረጥ በህይወታችን ሊገጥመን ይችላል። በተለይ በስደት ሀገር ያላችሁ ይህን ፔን ይሰማቸዋል፣ ይሄ ስሜቱ ይሰማቸዋል የሚል አስተሳሰብ አለ። አንዳንድ ጊዜም ደግሞ መድከም ያለ ነገር ነው። ነገር ግን በዛ መድከም ውስጥ ዝለን አዝነን ተክዘን ብቻ እንድንቀር አስፈላጊ ነገር አይደለም አንዳንዴም ደግሞ ህይወት ድብርት ውስጥ እንድንገባ ልታስገድደን ትችላለች ነገር ግን በፍጹም ደንዝዘን ልንቀር ደግሞ አይገባንም ምክንያቱም መሰላችሁ ሁሉም ነገር እንደሚያልፍ መገንዘብ አለብን አሁን አሁን እኮ ስትመለከቱ በጣም ጥሩ ህይወት ይኖራሉ የምትሏቸውን ሰዎች ቀርባችሁ መመልከት አስፈላጊ ነው የሚስቁት ሳቃቸው ራሱ ሙሉ ያልሆነ የላይ ላይ የሆነ ነው የእናንተን ደስታንና የእነሱን ደስታ ኮምፔር ስታደርጉ ወይም ደግሞ ስታነጻጽሩ ወይኔ የኔማ በጣም የተሻለ ነው ተመስገን የምት ሉባቸው አይነት ብዙ ነገሮች አሉ። ይሄ ከምን የመጣ ነው? አንዳንድ ጊዜ ህይወት እንደዚህ አይነት ፈተናዎችን ስለምታቀርብልን አንዳንድ ጊዜ ተመልክታቸዋል እንበላለን፣ ነገር ግን አንጠግብም። እንጠጣለን፣ ነገር ግን አንረካ። እንስቃለን፣ እንላለን፣ ነገር ግን የእኛ ሳቅ እውነተኛ ደስታ አይደለም። ይሄ ከምን የመጣ ነው? ራሳችንን ወደ መደለል ደረጃ ስንመጣ ወይም ደግሞ ህይወት ወደምታቀርብልን ፈተናዎች ስንገባ ነው። ስለዚህ እህቴ የጠየቅሽኝ ጥያቄ ብዙ ድብርት ውስጥ ነኝ ነው ያልሽው። ይሄ ድብርት ደግሞ መገንዘብ ያለብሽ ነገር ሞት አይሻልም ምንም ነገር ቢሆን ክፉ ነገር ሞት ነው አይደለም የሚባለው መኖር የተሻለ ነው መኖር ይመረጣል ሞት አንድ ጊዜ ነው ህይወት ግን ብዙ እድሎች አሏት ብዙ ነገ የተሻሉ ነገሮች ወደ ህይወትሽ መምጣታቸው አይቀሩም ነገ ራስሽን የምታሻሽ ለሀገርሽ ለቤተሰብሽ የምትጠቅሚ ሴት ትሆኛለሽ ዛሬ ድብርት ውስጥ ህይወት ፈተና ውስጥ ልታልፊ ትችያለሽ ዛሬ ቻሌንጆች ነገሮች ሁሉ ግራ ሊገቡሽ ይችላሉ ተስፋ መቁረጥ ውስጥ ልታልፊ ትችያለሽ ነገር ግን እነዚህ ሁሉ የሚያልፉ ናቸው ሁሉም ነገር ያልፋል ትልቅ እኳ ነው ይዞሽ የሚሉ ህይወት ግን ብዙ እድሎች አሏት። እንደምትፈተነን ሁሉ ብዙ አማራጮችንም ብዙ እድሎችንም ታስቀምጥልናለች፣ እና ሞት አይሻልም እህቴ፣ አይዞሽ። ደግሞ ሞትን ከመመኘት እኮ ብዙ መፍትሄዎች አሉ። የተሻሉ የሚመክሩሽን ወደ ቤተሰብሽ ጠጋ ማለት፣ የፍቅር አጋር ካለሽ ወደ የፍቅር አጋርሽ ጠጋ ብለሽ ማውራት። እንደዚህ አይነት ስሜቶች የሚሰማችሁ የብቸኝነት ስሜት የሚሰማችሁ ሰዎች በተለይ ካላችሁ በቅርባችሁ ካሉ ሰዎች ጋር መማከር አስፈላጊ ነው። ይባስ ደግሞ ከከበደባችሁ፣ ወደ እምነት አስተማ ጠጋ ብላችሁ ያላቸውን ነገር ሼር ማድረግ የተሻለ ነው እንጂ ተስፋ መቁረጥ፣ ድብርት ውስጥ መግባት ፈጽሞ ተገቢ አይደለም። አንዳንድ ሰዎች ከውጭ ስንመለከታቸው በጣም ደስተኛ የሆኑ ይመስለናል። ሳቃቸው ሁሉ የሚያስተጋባ ሰዎች፣ እነርሱን ለማየት የሚፈልጉ የሚጓጉ ሰዎች በዙሪያችን የምናውቃቸው፣ ኢቨን ታዋቂ ሰዎች ሊሆኑ ይችላል። ስለዚህ እህቴ ሞት አይሻለ። ህይወት ብዙ እድሎችን ብዙ አማራጮችን ታስቀምጣለች። ዛሬ ላይ በእርግጥ ድብርት ውስጥ ነሽ፣ አዝነሽ ሊሆን ይችላል አዎ ነገር ግን ተስፋ ቆርጠሽ በዚያው እንድትቀሪ አይደለም። መነሳት መቻል አለብሽ። ምክንያቱ ነገ ሌላ ቀን ነው። እስከ መቼ ልትይ ትቻለሽ እ እስከ መቼ፣ ደስታ የሌለበት ህይወት፣ እስከ መቼ፣ በቃ ከፍቅረኛ ጋር ባለመግባባት፣ ከቤተሰቦቼ ጋር ባለመግባባት፣ በኑሮ ውድነት ስቃዩ እስከ መቼ ነው የሚል አይነት እና በደግሞ በሰው ሀገር መሰቃየት፣ ይሄ ሁሉ እያለብኝ እንዴት ነው፣ እስከ መቼ ነው ደስታ የሌለው ህይወት የምኖር ልትይ ትች ይሆናል። ነገር ግን አሁንም የሚመክርሽ እስከ ነገ ታገሽ። ይሄ ማለት ነገ ሌላ ቀን ነው ለማለት ነው። ነገ ሌላ ቀን ነው የተሻሉ እድሎች ወደ ህይወትሽ ይመጣሉ። ነገ ዛሬ አንቺ የተከፋሽው፣ ዛሬ ያዘንሽው፣ ዛሬ ድብርት ውስጥ የገባችው፣ ዛሬ ሞትን የተመኘሽው እኮ ነገ ብዙ ሰዎች ወደ ሞት ከሚሄዱ የምታደኛቸው ተስፋ ያጡ ሰዎችን ተስፋቸውን እንደገና ሪከቨር እንዲያደርጉ የምታነሳሽ፣ የምታበረታች ሴት ልትሆኝ ትቻለች። ነገ የብዙ የልጆች እናት የምትሆኝ ሴት፣ ነገ የሀገር መሪ የምትሆኝ ሴት ልትሆኝ ትቻለች። ነገ የተሻሉ ትምህርት ቤቶችን የምትገነቢ፣ የተሻሉ ስራዎችን የምትፈጥሪ፣ ብዙ ፋብሪካዎች የሚኖሩ ብዙ የተሻለ ደረጃ የምትደርሺ ሴት ነች። ዛሬ ግን ድብር ውስጥ ነሽ አደለ? አዎ፣ ነገ ግን ሌላ ቀን ነው። በተቻለሽ መጠን ከዚያ ውስጥ ለመውጣት ጥረትን አድርጊ። ደግሞ ከዛም ባለፈ በፈጣሪሽ መታመን አስፈላጊ ነገር ነው። ሁላችንም እንደ የሃይማኖታችን፣ በፈጣሪ መታመን በጣም አስፈላጊ ነገር ነው። ሁሉም ሰው ደካማ ነው አደለ? ድካም ስላለብን ነው እኮ ፈተና የቀረበለን። ያችን ፈተና ደግሞ አልፈን ፈጣሪ የሚያስቀምጥልንን በረከት ደግሞ ማግኘት በጣም የተሻለ ነገር ነው። ነገር ግን ራስን ወደተሻለ ወይም ደግሞ ወዳልሆነ ማንነት ውስጥ ማስገባት ጥሩ አይደለም። ራስን ወደ ዲፕሬሽን ልቅ ወደሆነ ሀዘን ማስገባት አስፈላጊ አይደለም። ምክንያቱም ነገ የተሻለ ቀን ነው ብሎ ማመን አስፈላጊ ነው። ውድ ቤተሰቦች፣ በተለይ አሁን በምንኖርበት ዘመን ላይ የሳቀ ሁሉ ደስተኛ አይደለም። ይህን ስላችሁ፣ ከየትኛውም የተደላደለ አይነት ኑሮ ከሚኖር ቤተሰብ ጀርባ የሆነ የራሱ የሆነ ችግር አለ። የሆነ የራሱ የሆነ ድብርት ውስጥ የሚገባበት አይነት ሲቹዌሽን አለ። የሁሉንም ቤት የሚያንኳኳ ጉዳይ ነው። ኢቨን ሀብታም ነው ደሃም ነው አይልም ድብርት ነገር ግን ከዛ ቤት ውስጥ ለመውጣት ጥረትን ማድረግ አስፈላጊ ነገር ነው። ለምን ወደዛ ውስጥ ገባው ሳይሆን ከዛ ድብርት ወይም ደግሞ ከድብርቱ ስሜት ውስጥ እንዴት ነው መውጣት ያለብኝ የሚለውን ነገር በራስ ላይ የመወሰንን ይጠይቃል። የተደበቀው ሚስጥራችን እኮ በተለይ ከሳቃችንና ከደስታችን ጀርባ ነው ያለው። ብዙ ሰዎች የማያውቁት ሚስጥራችን ጓዳችን ነው ያለው አይደለ? በተቻላችሁ መጠን ሳቃችን እኮ አሁን ስንመለከት የብዙ ሰው ሳቅ የላይ የላይ ብቻ ነው፣ የሆነ ደረቅ ነው፣ ወዝ የሌለው ነው። ስለዚህ በተቻላችሁ መጠን ከዛ አይነት ስሜት ለመውጣት ሞክሩ። ያልሆናችሁትን ማንነት መላበስን ተው። የማይጠቅማችሁን ነገር ውስጥ ገብታችሁ ህይወታችሁን ለማበላሸት ጥረትን አታደርጉ። ነገ ሌላ ቀን ነው። ተስፋ ማድረግ አስፈላጊ ነገር ነው። ህይወትን ተስፋ ማድረግ ውስጥ ነው ብዙ እድሎች እንዲመጡ የሚያደርገው። ውስጥሽ አዝኖ ውስጥሽ ተከፍቶ ከሆነ ደግሞ የደስታሽን የላይ ላይ ማድረግ የለብሽም። እውነት ነው። አንዳንድ ሰዎችን ስትመለከቱ ደስታቸውና ፈገግታቸው የውሸት ነው። በቃ ከቨር እንደሆነ ያሳውቅባቸዋል። የሳቀ ሁሉ ደስተኛ አይደለም ወደሚለው ደረጃ እንድንደርስ የሚያደርጉ ነገሮች አሉ። ስለዚህ በጣም ጥሩ ህይወት ይኖራሉ ብላችሁ የምታስቧቸው ሰዎች ቀርባችሁ መስማት አስፈላጊ፣ ቀረብ ብላችሁ ማየት አስፈላጊ። የተመቻቸ ኑሮ ብቻ ስላለው ያ ሰው ድብርት ውስጥ መግባት አይችልም ማለት አይደለም። እዚህ እህት የአንድ ነገር አስታዎሽ ያንጭ ከል ሲመጣ ቅርጫት ራሱ ውሃ እንደሚይዝ መገንዘብ አለብሽ። ተስፋ ማድረግ አለብሽ። አሁን ካለሽበት የድብርት ስሜት ከተደበቀው አይነት ሚስጥርሽ ለመውጣት ጥረትን አድርጊ። በጣም ደግሞ ራስሽን ለመጉዳትን መነሳሳት የለብሽም። ፈጣሪዎ ትዕግስቱን ስጠኝ ማለት መልመድ መድመድ አለብሽ ነገም እኮ ሌላ ቀን ነው ብያቸዋለሁ አደለ ሁሉም ነገር ሁሉም ሰዎች ቤት ያለ ነገር ሊሆን ይችላል የሁሉንም ቤት ያንኳኳ ጉዳይ ሊሆን ይችላል የድብር ታዘን የምንለው ስለዚህ ይሄ አንድ ነገር ላሳስበሽ ኖሮ ምንም ያህል ክፉ ቢሆን እንኳን መኖር ይመረጣል ሞት ግን አይሻለም አንዴ ስለሆነ ሞት ህይወት ግን ብዙ እድሎች ብዙ አማራጮች አሏት ስለዚህ ተስፋ አድርጊ ሞትን ከመመኘት አይነት ስሜት ውጪና በምን አይነት ሁኔታ ነው ከዚህ ውስጥ ከዚህ አይነት ስሜት ውስጥ መውጣት የምችለው በይ በተለይ ደግሞ ለብቻሽ መምረጥ የለብሽም። ሌላም ነገር ልጨምርላቸው የምፈልገው በተለይ ወላጆች የሆናችሁ እህቶቼ አንድ ነገር ላሳስባቸው ፈልጋለሁ። በተለይ ሴት ልጅ ያላችሁ ወላጅ እናቶች ልጆቻችሁ በምን አይነት ሁኔታ ውስጥ እንዳሉ ሲቀርባቸው ጠይቋቸው። ምንም ምግብ መጠጥ ብቻ ሟሟላት እኮ አይደለም አይደለም፣ ሴት ልጅ ማሳደግ ወይም ደግሞ ልጆችን ማሳደግ፣ ቀርቦ መጠየቅ በምን አይነት ሲዌሽን ውስጥ እንዳሉ በምን አይነት ሁኔታ ውስጥ እንዳሉ መጠየቅ አስፈላጊ ነው። በተለይ ካገቡም ሊሆን ይችላል ሳያገቡም ትምህርትም ሊሆን ይችላል ከሆነ ከእናንተ ጋርም ላይኖር የሚችሉበት ሁኔታ ካለ በተቻላችሁ መጠን ቀርባችሁ ማነጋገር፣ ልቦናቸው ማዳመጥ፣ ውስጣቸው የሚለውን ነገር ምንድን ነው፣ ምን አይነት ስሜት እየተሰማቸው ነው፣ ከምን አይነት ሰው ውስጥ ጋር ነው የሚሆኑ፣ ከምን ጓደኞቻቸው፣ ምን አይነት ጓደኛ ናቸው የሚሉትን ነገሮች ቀርባችሁ ማየት አስፈላጊ ነው። ምክንያቱም ብዙ ነገሮችን ስትመለከቱ ብዙ ጣጣዎች አሉ፣ ብዙ ሴት ልጆችን ወንዶችን ስትጠይቁ ብዙ መዘዞች አሉ፣ ብዙ ድብርት ውስጥ ያለፉ ያሉ ሴት እና ወንድ ልጆች አሉ። ይሄ ደግሞ ወዳልተገባ ወደ ሱስ ራስን ለማጥፋት ወደ መዘጋጀት ወደ መጥፎ የሆነ አስተሳሰብ ውስጥ ሊያስገባቸው ስለሚችል በተለይ በታ ወላጆች የሆናችሁ የቻናሌ ቤተሰቦች ልጆቻችሁን ቀርባችሁ መስማት ማዳመጥ ምንድንነው ነው እያደረጉ ያሉት ምንድነው እየሆኑ ያለው የሚለውን ነገር በትክክል ማጤን አስፈላጊ ነገር ነው እንጂ ዝም ብሎ ምግብና መጠጥ ብቻ አፎርድ ማድረግ አለም ለነሱ ይህም ብቻ ማቅረብ አይደለም። ትሪትመንት ይፈልጋል ኬር ማድረግ ለእነርሱ ጥንቃቄ ማድረግ ወደ የሚጠቅማቸውን ነገሮች ማስተማር፣ ከማይጠቅማቸው ነገር ደግሞ እንዲመለሱ ማስገንዘብ በጣም የተሻለ ነው። ጠይቋቸው፣ አዳምጧቸው። ሁሉ ጊዜ በቃ ጩኸትን ብቻ አታድርጉ ልጆቻችሁ። በተለይ ወላጅ የሆናችሁ የቻናሌ ቤተሰቦች ልጆቻችሁ ላይ ዝም ብላችሁ መጫው የለባችሁ። አዳምጧቸው። እነርሱ ምንድን ነው የሚሉት? ውስጣቸው እየተሰማቸው ያለው ነገር ምንድን ነው? ከጊዜው ጋር እየሄዱ ነው ወይስ አይደለም? ምን አይነት አስተሳሰብ አላቸው ለወደፊቱ ምን ምንድን ነው የሚያቅዱት የሚለውን ነገር ትክክል ማጤን አስፈላጊ ነው። ይህን ነገር ስትገነዘቡ ስታደምጧቸው፣ እነርሱ መደመጥ ይፈልጋሉ። መፍትሄም ደግሞ ልታበጅላቸው ትችላላችሁ። ስለዚህ በተቻላችሁ መጠን ወላጆች ልጆቻችሁን እስኪ አዳምጧቸው። ብዙ ሴት እህቶቼ በዚህ በውስጥ መስመር የጠየቃችሁኝ ጥያቄ አለ እና እሱ ምንድን ነው? በጣም ጭንቅ ውስጥ ነኝ፣ እጨነቃለሁ። በተለይ የፍቅር ግንኙነት እያበቃለት እንደሆነ ይሰማኛል። እንዴት ነው ይህ ነገር በማስተካከል ከጭንቅ መውጣት የምችለው የሚለውን ጥያቄ አደርሳችሁልኛል። ይህን ነገር ለብዙ ሴቶች እህቶቼ ትምህርት ይሆናል ብዬ ስላሰብኩኝ ዛሬ የምንመለከተው ሀሳብ ይሄ ይሆናል። እንግዲህ ላለፉት ብዙ አመታት ሴቶች ተጽናንተው በፍቅር ህይወታቸው ደስ ብሏቸው ኖረው ያለፉ ሰዎች አሉ ከዚሁ ጋር በተቃራኒ ደግሞ በጣም ብዙ ሴቶች በተለይ ወደ ፍቅር ግንኙነት የገቡ ከዛም ትዳር የመሰረቱ ሰዎች በትዳራቸው ሰበብ በልጃቸው አስተዳደግ፣ እውቀት ማነስ፣ በገንዘብ እጦት፣ ከሰው ጋር መግባባት ባለመቻል ራሳቸውን የሚጎዱ ሴቶች አሉ። እንግዲህ አሁን ይህንን ቪዲዮ የምትሰሙ ብዙ እህቶቼ እንደዚህ አይነት ቻሌንጅ ውስጥ እያለፋችሁ ያላችሁ ልትሆኑ ትችላላችሁ። ጥበባንብ አንሷት ትዳሯን መቆጣጠር አቅቷት ወይም ደግሞ ማኔጅ ማድረግ አቅቷት ትዳሯን የበተነች ሴት ልትኖር ትችላለች። ከዚሁም ጋር ተያይዞ እንግዲህ ሌቭሉ ከፍ እያለ ሲመጣ ለበሽታ የተዳረጉ ብዙ ሴቶች ስላሉ ነው። ደግሞም የተባረከ ለሌሎች ምሳሌ የሆነ ትዳር ያላቸው ሰዎች የሉም ማለት አይደለም። ይሄ ብዙዎቻችንን ወደ ስህተት ሊያመራን ስለሚችል ምክንያቱም በጣም ብዙ ሰዎች የተባረቀ በጣም ጥሩ ሰዎች የሚቀኑባቸው አይነትን ትዳር መስረቶ የሚኖሩ የፍቅር ግንኙነትን ጀምረው የሚኖሩ ሰዎች አሉ ግን ደግሞ በጣም በሚያሳዝን ሁኔታ ይሄኛውን ትዳራቸው ማኔጅ ባለማድረጋቸው በገንዘብ እጦት፣ በተለያዩ አይነት አለመግባባቶች ጭንቅ ውስጥ ያሉ ሴቶች ሊኖሩ ይችላሉ። ታዲያ ይሄ ጭንቀታቸው ከፍ እያለ ሲመጣ ራሳቸውን እየጎዱ ያሉ ሰዎች አሉ። በተለይ ጥልቅ የሆነ ዲፕ ዲፕሬሽን የሚባል ውስጥ የሚገቡ ሴቶች አላቸው። ራሳቸውን ሶሻል ሚዲያ ውስጥ የሚደብቁ ሴቶች አሉ። በተለይ ስልክ የመነካካት ሱስ የሚይዛቸው ይሄ እንቅልፍ ማጣትን ወይም ደግሞ ኢንሶምኒያ የሚንለውን የእንቅልፍ መዛባት ወይም ደግሞ የአለመጠኛትን ያለመቻልን ሌቭላቸውን ከፍ የሚያደርግ ሊሆን ይችላል። ስለዚህ ይህ ጭንቀታቸውን የሚያራግፉበት ሰዎች ይፈልጋሉ፣ ይጨነቃሉ። ብቸኝነት የሚያጠቃቸው ሴቶች ይሆናሉ። በተለይ ለብቻቸው ከመሆን አልፎ በጨለማ ውስጥ መቀመጥን የሚመርጡ ከሰዎች ጋር ማውራትን የሚፈሩ፣ በቃ ቁጭ ብሎ ቆጥቆጡን የሚመለከቱ፣ ግራ መጋባት ስሜት የሚሰማቸው በጣም ኢቭን ራሳቸውን እንኳን መሸቀም የሚከብዳቸው ብዙ ሴቶች አሉ። በተለይ ደግሞ በስደት ሀገር ስትኖሩ ይሄ ሌቭሉ ከፍ ይላል፣ ወይም ደግሞ ደረጃው መጨመሩ አይቀርም። ምናልባት ሀገር ቤት ጥለሻቸው የሄድሻቸው ልጆች በፊትሽ የመመላለሳቸው ነገር ፈጽሞ አይቀርም። የጀመርሽ የፍቅር ግንኙነትን ትተሽ ሄደሽ ምናልባት አለመግባባቶች በመካከላቸው ተፈጥሮ እንደገና ስትረስ ውስጥ የመግባት ሌቭልሽ ሊጨምር ይችላል። ምክንያቱም የቦታ ርቀት ስላለ። ስለዚህ የህይወት መዘበራረቅ፣ ህይወት መቼም ዘጠኝናት አይደለም የሚባለው ሁሌም አትሞላ። አንዱን ስትሸኙት ሌላው ተመልሶ ይመጣል፣ አንዱን ስትደፍኑት እንደገና በሌላ በኩል ይከፈታል። ታዲያ እነዚህ ሁሉ ማህበራዊ ህይወታችንን የ የሚያናቁ ነገሮች ሊሆኑ ይችላሉ። በተለይ ይሄ ደግሞ ወደ ፍቅር ግንኙነት በተለይ ወደ ትዳር ሲመጣ ደግሞ የበለጠ ህይወትን ስትረስ ውስጥ እንድትገቡ እናንተ ራሳችሁን ጭንቀት ውስጥ ራሳችሁን እንድታገኙ ልታደርጉ ትችላላችሁ። ታዲያ እንዴት ነው ከእንደዚህ አይነት ስሜቶች መውጣት የምንችለው ልትሉ ትችላላችሁ። ሰው ወዶ ነው እንዲ እንደዚህ አይነት ጭንቀት ውስጥ የሚገቡ ወድጄ ነው ጭንቀት ውስጥ የገባሁት ወድጄ ነው እንዲ፣ በእኔ ጥፋት አይደለም እኮ እንደዚህ አይነት ጭንቀት ውስጥ የገባሁት እሱ በሰራብኝ ክፋት ነው እሱ በሰራብኝ ሊሆን እንግዲህ ሊሆን ይችላል። እሱ የሰራልብኝ ግፍ እኮ ነው እንደዚህ አይነት ነገሮች እንደገባ ያደረገኝ ታዲያ እንዴት ልትፈርድብኝ ትችላለህ? ልትሉ ትችላላችሁ። በእርግጥ ከእንደዚህ አይነት ስሜት መውጣት ይቻላል። እንግዲህ ሁሉ ጊዜ ከህይወታችን ጋር ግብ ግብ ውስጥ ነን አደል ያለ? ነው የግድ ይሄኛውን ግብ ግብ ወይም ደግሞ ቻሌንጅ በትክክል ማኔጅ ማድረግ ካልቻል ነው ምንድን ነው የምንሆነው? እንሸንፋለን ማለት ነው። በተለይ ሴት እህቶች ደግሞ በጣም ይሄ ቻሌንጁ ከፍ ይባቸው ይችላል። ምክንያቱም ወይ ሰው ሀገር ልትሆኑ ትችላላችሁ። በዚያ በምትኖ የሚኖሩበት የስራ ጫና ሊሆን ይችላል። ልባችሁ የማፍቀር የመውደድ ስፍራ አለ። እንግዲህ ይህን የምትወዱት ሰው ምናልባት የአልፎ ለምታገጥሟችሁ በማካከላችሁ በአለመግባባቶች ሲፈጠሩ ምን ውስጥ ልትገቢ ትችላለች? አንደኛ የስራ ጫና አለብሽ፣ ሁለተኛ ደግሞ ይሄኛው ከልጁ ጋር ሬካፕ ወይም ደግሞ ያለመግባባቶች በመፈጠራቸው ምክንያት ልታዝኝ፣ ልትተክሽ ትችላለች። ይሄ ማዘን፣ ይሄ መጨነቅ፣ ይሄ ጭንቀት ሌብሉ ደግሞ ከፍ እያል ሲመጣ ከፍተኛ የሆነ ጭንቀት ውስጥ እንድትገቢ ያደርግሻል። ይሄ ምንን ያስከትላል ማለት ነው እንኳን መተኛት እስከማትችበት ሌቭል ሊያደርስሽ ይችላል። ገብቶሻል አደለ? አሁን ኢንሶም ያልኳችሁ ማለት ነው። እንቅልፍሽ የመዛባቱ በጣም መተኛት ያለመቻል፣ ቁጭ ብሎ የማደር ሲነጋ ደግሞ ጠጥቶ እንዳድር አይነት ሰው በጣም ዲፕረስድ መሆን፣ መፍዘዝ አይነት ስሜት እንዲጸባረቅብሽ ይችላል። ይሄ ምን ምን ይዞብሽ ይመጣል መስለሽ? አንደኛ በስራ ጫናሽ ባለሽ ስራ ቦታ ሰዎች እንዲንቁሽ ወይም ደግሞ ባለሽ የስራት ፖቴንሻል በቃ ጃት ጠቅሚም ከስራ መባረር አለብሽ የመባሉ ራሱ እስኪደርስ ድረስ ሊያደርስሽ ይችላል። ሁለተኛ መፍዘዝ ነው የሚመጣ። ፈጅ ያለች የሚባለው ነገር አለ አይደለም። ሰው ብዙ ጊዜ እንቅልፍ የሚተኛው አንደኛ ለማረፍ ነው አደለም። ድካሙን አራክፎ እንደገና ለመንቃት። ኮምፒውተራውን ቢዚ ሲሆን ምንድ ነው የምናደርገው? ሪፍሬሽ እናደርገዋለን ወይም ደግሞ ሪስታርት እንደምናደርገው ሁሉ ሰውም ይተኛል። ከተኛ በኋላ ምንድን ነው የሚሆነው? ራሱ ሪፍሬሽ ሆኖ ይነሳ። የማስታወስ ችሎታን መልሶ እንደገና ሪከቨር ያደርጋል። የማስታወስ ችሎታውን ጨምሮ ይነሳል። እነዚህ ሁሉ የምናገኘው እንቅልፍ ውስጥ ነው። ታዲያ ይሄ ጭንቀት ደግሞ ወደምን ያ ያምራል ማለት ነው። ወደ እንቅልፍ ማጣት ሊያምራሽ ይችላል። ታዲያ ከእንደዚህ አይነት ስሜት እንዴት ነው መውጣት የሚቻለው ብለን ስንመለከት፣ በመጀመሪያ ደረጃ ብዙ ሰዎች የሚስማሙበትን ሀሳብ ሼር አደርጋችኋለሁ። ይሄ ምንድን ነው? እንደዚህ አይነት ነገር ሲሰማችሁ፣ በተቻለ መጠን ያን የተሰማችሁን ስትረስ መቀነስ ወይም ደግሞ ሪዲውስ ዩር ስትረስ ይላል የስነ ልቦና ባለሙያ። በመጀመሪያ ደረጃ ላይክ ፔን ኪለር ማለት ነው አይደለ? የሆነ ነገር በጣም ህመማችን ትንሽ ከፍ ሲልብን፣ በተቻለ መጠን መጀመሪያ ሳይንቲሜትር ሊትር ሊሆን ወስደን ከዛ በኋላ የሚቀጥለው ሌቭል ላይ ህክምናው እንድንወስድ የሚደረግ ስለዚህ፣ አስቀድማችሁ እንደዚህ አይነት ነገር ሲከሰትባችሁ የሚያስጨንቃችሁን ነገር በመጀመሪያ ደረጃ መቀነስ መቻል አለባችሁ። በርግጥ እንዴት ነው መቀነስ የሚቻለው ሊከብድ ይችላል። ነገር ግን መድኃኒት እኮ እየመረረ አደለ የሚዋጠው፣ መጨረሻ ላይ ምን ይዞ ነው የሚመጣ እንድንድን እንድንፈወስ ካለን በሽታ ላይ እንደገና ሪከቨር እንድናደርግ። ስለዚህ ምንድን ነው የምናደርገው በተቻለ መጠን ጭንቀትን ለመቀነስ መሞከር አስፈላጊ ነው። ለስትረስ የሚዳርጉን ወይም ደግሞ ለጭንቀት የሚዳርጉን ብዙ ነገሮች ሊኖሩ ይችላሉ። ምክንያቱም እኛ ሰዎች ስንኖር ብቻችንን አይደለም የምንኖረው ከሰዎች ጋር እንኖራለን። ከራሳችን ከልጆቻችን፣ ከቤተሰቦቻችን እንዲሁም ከማህበረሰቡ ጋር ስለምንኖር ብዙ ቁርኝነት አለ እዚህ። በእነዚህ አይነት ግንኙነቶች ውስጥ ደግሞ ለስትረስ ወይም ደግሞ ለጭንቀታችን መንስ የሚሆኑ ብዙ ሊኖሩ ይችላል። የኑሮ ውድነት ሊሆን ይችላል። ያለመግባባት ሊሆን ይችላል። በተለይ ከፍቅረኛሽ ጋር ትንሽ አለመግባባቶች ሲፈጠሩ አለ ለቁጭ ብሎ ማደር፣ መተከዝ እንደዚህ አይነት ስሜቶች ሊሰማሽ ይችላል። እንደገና አንቺ ምንም ባላጠፋሽው መንስኤ ትግል ወደ ሌላ ሴት ሲሄድብሽ የበለጠ ስትረስ ውስጥ ትገቢያለሽ ምክንያቱም አንቺ ምንም ባላጠፋሽው ነገር አንቺ ጋር ምንም አይነት ስተሳ አይኖር ሌላ ተጨማሪ ፍለጋ ሲሄድብሽ እርግጥ ሊያሳዝን ይችላል ሊያስጨንቅ ይችላል ገና ደግሞ ስልክ ካላነሳልኝ ብሎ መጨነቅ ራስን ማስጨነቅ ስለ ትልቁ ስለ ትልሹ ብቻ ልበላችሁ መጨነቅ ከሆነ ተይሎም ከርሽ ራስሽን አሁን እየጎዳሽው እንደሆነ ሊሰማሽ ይገባል ስለዚህ ምንድን ነው ማድረግ ያለብሽ ቆም ብለሽ ለጭንቀትሽ መንስኤ የሆኑ ነገር ነገሮችን በተቻለ መጠን ለመቀነስ መሞከር ይኖርብሻል። ምክንያቱም ከምንም ነገር በላይ የአንቺ መኖር ቫሊ አለ የአንቺ መኖር ዋጋ ስላለው ሁሉም ነገር የሚቀጥለው አንቺ ስትኖሪ ነው አይደለም። ስለዚህ በተቻለ መጠን ስትረስ ውስጥ የሚያስገባ ነገር እኮ የለም እያልኩኝ አይደለም። ሊኖር ይችላል፣ የስራ ጫናት ሊኖር ይችላል፣ በሰው ሀገር ስደት በስደት ራሱ መሆኑ ራሱ ራሱን የቻለ ጭንቀት ነው። እንደገና ደግሞ ሌላ እንደዚህ አይነት ቺቲንግ ኬሶች፣ አለመግባባቱ በቤተሰብ መሀል ጭቅጭቅ አይነት ስሜቶች ሲነሱ እነዚህ ሁሉ መንስኤዎች ሊሆኑ ይችላሉ። ታ አነሳሁላችሁ እንጂ ሊቆጠሩ የማይችሉ ስትረስ ወደ ህይወታችንን የሚያመጡ መንስኤዎች ሊኖሩ ይችላሉ። ነገር ግን ከምንም በላይ የአንቺ መኖር የእናንተ መኖር አስፈላጊ መሆኑን አስምራችሁ እንድትገነዘቡ እፈልጋለሁ። ስለዚህ በተቻለ መጠን የእናንተን የሚያስጨንቃችሁን ነገር ለመቀነስ መሞከር። ስለዚህ የአንቺ መኖር አስፈላጊ መሆኑ ልብ እንድትይ ነው። የአንቺ መኖር በተለይ ለልጆችሽ ሊሆን ይችላል፣ ይፍን ለፍቅረኛሽ ሊሆን ይችላል፣ ለባለቤትሽ ሊሆን ይችላል፣ ለቤተሰቦችሽ ሊሆን ይችላል፣ ከዛም ከፊስር ደግሞ ለማህበረሰብች ለሀገር የምታስፈልጊ ሴት ስለሆነ በቻልሽው መጠን ጭንቀትን ለመቀነስ ሞክር አሉ። አንዳንድ ሰዎች ዝም ብሎ በቃ በማይመለከታቸውም በሚመለከታቸውም የሚጨነቁ ለምሳሌ አንዱ በተጎዳው በቃ እንዴት እንዴት አደረ እንዴት ሆነ፣ በምን ሆነ። ለዛ ሰው አታስቦ ማለት አይደለም ነገር ግን ስለ ሁሉ ነገር ተጨንቆ ይቻላል እንዴ ይቻላል እንዴ? በፍጹም አይቻልም። ምክንያቱም ሁሉ የራሱን መስመር የራሱን ጉድጓድ የራሱን ማህበራዊ ህይወቶችን ለማምላት የራሱን ኑሮ ለመኖር በሚዋሯጥበት ጊዜ ለሁሉ ነገር ተጨንቀን አንችለው። ምክንያቱም ከራሳችንን መሸከም እስኪከብደን ድረስ ስትረስ ውስጥ እራሳችን ገብተን ልናገኘው ስለምንችል፣ እንደዚህ ለስላችሁ ግን ስለወደፊቱ ህይወታችሁ አታስቡ ማለት አይደለም። ስለወደፊት ህይወታችሁ እቅድ አታውጡ ስለ ፍቅረኛችሁ ስለ ትዳራችሁ፣ ስለ ልጆቻችሁ፣ ስለ ቤተሰቦቻችሁ ራሳችሁ የሆነ እቅድ አታውጡ ቁጭ ብላችሁ አታስቡ ማለት አይደለም። ይሄ ማሰብና ጭንቀትን መለያየት ስላለብን ማለት ነው። በጣም አሁን ፕላን የምታደርጉት ነገርና ስትረስ ውስጥ የምትገቡት ነገር የተለያየ ነገር ስለሆነ ወደፊት የምታቅዱት የራሳችሁ እቅድ ሊኖራችሁ ይችላል። ነገር ግን ያንን የማይመለከታችሁም በሚመለከታችሁም ነገር ውስጥ ገብታችሁ ደግሞ ራሳችሁን ጭንቀት ውስጥ ስትከቱ ነው ዋናው አደጋ እናንተ ህይወታችሁ ላይ ይዞ የሚመጣው። ስለዚህ በተቻለ መጠን ጭንቀትን ለመቀነስ ሞክሩ። ሌላኛው እንግዲህ ጭንቀትን ለመቀነስ ወይም ደግሞ ከጭንቀት ስሜት ለመውጣት ይረዳቸዋል ብዬ የማስበው በፈጣሪ መታመን፣ ይሄ ከሁሉ በፊት ከሁሉ የሚቀድመው ነገር ስለሆነ እነዚህን ጭንቀቶች ለመቀነስ የሚገጥሙሽን የሕይወት ቻሌንጆች ወይም ደግሞ ፈተናዎች ችለሽ ለማለፍ በፈጣሪ መታመን በጣም አስፈላጊ ነገር ነው። ከሁሉ በላይ የሆነው ፈጣሪ ደግሞ እንዲረዳሽ እንዲያግዘሽ እርሱ መለመን አስፈላጊ ነው። በዚህ የሚያስጨንቅ ነገር ሲገጥምሽ ሁሉ ነገር ወስደሽ ለፈጣሪሽ መናገር እርሱ ደግሞ ሰዎች ከሚመክሩሽ በላይ ወዳጆችሽ ወዳጆች አዋቂ ነን የሚሉ ብዙ ሰዎች ከሚነግሩሽ በላይ አንቺ ካለሽበት ስትረስ ወይም ደግሞ ጭንቀት ሊረዳሽ ይችላል ማለት ነው። አሁን የነገርኩሽ ጭንቀትን መቀነስ የአንቺ ድርሻ አለ አለ የእኛ ድርሻ አለ፣ የፈጣሪም ድርሻ አለ። ስለዚህ አንቺ ማድረግ ያለብሽ በተቻለ መጠን የራስሽ ድርሻ አለ፣ እርሱን የሚያስጨንቁሽን ነገሮች ለመቀነስ ጥረትን ማድረግ፣ ነገር ግን ከአንቺ አቅም በላይ ሲሆን ለፈጣሪ መንገር ነው። ምክንያቱም እርሱ ጋር ለእርሱ ስትናገሪ እርሱ ጋር የሆነ መልስ ስላለ ስለዚህ የሚያስጨንቅሽን ደግሞ የሚከብዱብሽን ነገሮች ለፈጣሪሽ መናገር በጣም አስፈላጊ ነው። ቢ አለመግባባቶች ከፍቅረኛሽ ጋር ከባለቤትሽ ጋር ን ከቤተሰቦች ጋር ሊከሰቱ ይችላሉ። በስራ ቦታ ሊከሰቱ ይችላሉ። ስለዚህ እነዚህን ቻሌንጆች ማለፍ የምትችይው በፈጣሪ ስትታመኝ ብቻ ነው ማለት ነው። ስለዚህ ሁሉ ነገር እርሱ እንደሚያስተካክልልሽ ደግሞ ማመን የአንቺ ድርሻ ስለሆነ አንዳንድ ሰዎች ደግሞ ጭንቀት የሚያበዙ ወይም ደግሞ ስትረስ መልቲፕላየርስ የሚባሉ ሰዎች አሉ። በተለይ መጠንቀቅ ያለብሽ እንደነዚህ አይነቱን ሰዎች ምን ልምከርሽ፣ እንደነዚህ አይነት ስትረስ ማልቲፕላይ ከሆኑ ሰዎች ወይም ደግሞ ጭንቀትን ከሚያባብሱ ሰዎች ራስሽን ማራቅ አለብሽ። ምክንያቱም የራስሽን ስነ ልቦና እንዳትጎጂ ወይም የራስሽን ፐርሰናሊቲ ወይም ጤንነትሽን መጠበቅ አስፈላጊ ስለሆነ ብዙ ሰው እንግዲህ ሁላችሁም እንደምታውቁት በማያገባው እየገባ የሰውን ህይወት ሊያበላሽ የሚፈልግ አለ፣ ጥረትን የሚያደርግ አለ። ለዚህ እንደነዚህ አይነት ሰዎች ደግሞ እድል አለመስጠት አለብሽ። ሌላኛው እንግዲህ ለጭንቀት መንስኤ ይሆናሉ አሉ ከዛ በኋላ እንዴት ነው የምንወጣው የሚለውን ሀሳብ እየዳሰስን ነው ያለነው እና ሌላው እንግዲህ ለጭንቀት መንስኤ ናቸው ከሚባሉት ነገሮች ውስጥ በብዛት ማህበራዊ ሚዲያን መጠቀም ወይም ደግሞ አብዝቶ ማህበራዊ ሚዲያዎችን መጠቀም ነው። እዚህ በስነ ልቦና ጥናት መሰረት ደግሞ እነዚህ ሶሻል ሚዲያ ወይም ማህበራዊ ሚዲያዎችን በብዛት የሚጠቀሙ ሰዎች ለጭንቀት ይዳረጋሉ ይባላል። እስኪ አንድ ነገር ልምከራችሁ። እንደዚህ አይነት ጭንቀት እንድትወጡ በተቻለ መጠን እስኪ ስልካችሁን መነካካታችሁን መቀነስ ይኖርባቸዋል። እስኪ ለመ ቀነስ ሞክሮ በእርግጥ ላይ አስችል ይችላል። በተለይ በስደት ያላችሁ ውቶች ግን ልፈርድባቸው አይደለም፣ አያስችልም። ቤተሰብ ይናፍቃቸዋል። ሀገር እንዴት ዋለች? እንዴት አደረች? እንዴት ሆነች? የኑሮ ሁኔታ፣ ፋሚሊዎችሽ፣ ኢቨን ፍቅረኛሽ፣ ብዙ ነገሮች የምትገናኙበት በስልካችሁ ሊሆን ይችላል። ነገር ግን ከስልኮቻችን የሚወጡ ጨረሮች እኛን ለጭንቀት ሊዳርጉን ይችላሉ። ይህን ስላችሁ ግን ከመጠን ያለፈ ሲሆኑ፣ በብዛት በአብዛኛው ሰዓቶቻችንን እነዚህ ስልካችንን በነካካት የምናሳልፍ ከሆነ እነዚህ ሰርኮቻችን የሚወጣ ካላፕቶፖቻችን ከሶሻል ሚዲያዎች ላይ የሚዘዋወሩ ከለሮች እኛን ለጭንቀት እንድንዳረግ መንስኤ ሊሆኑ ይችላሉ። ስለዚህ ለራሳቸው ጊዜ ልትወስዱ ይገባል። እረፍት ልትወስዱ ይገባል። በተቻለ መጠን እነዚህ ሶሻል ሚዲያ መጠቀሙት ስ በተወሰኑ ሰዓቶች ሊሚት ለማድረግ ሞክሪ። ስለዚህ በተቻለ መጠን እነዚህን ጭንቀቶችን ከሚያስነሱ ወይም ደግሞ ጭንቀት ሊያባብሱ ከሚችሉ ነገሮች መራቅን መልመድ አለብሽ። እነዚህንስ ስኪሎች እንዴት ነው ማግኘት የምችለው ብለሽ ከጠየቅሽ እነዚህ መፍትሄዎች በተለይ የእግር ጉዞ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ፣ ውሃ በብዛት መጠጣት፣ የአመጋገብ ስርዓትን ማስተካከል፣ በቂ እረፍት ማድረግ በተለይ እንቅልፍ መተኛት በጣም ፍቱን መድኃኒቶች ናቸው። ስለዚህ እነዚህ ነገሮች ከተጠቀምሽ በተለይ ለጭንቀት ከሚዳረጉች ነገሮች ነጻ መውጣት ትችያለሽ። እስካሁን ከኛ ጋር ስለነበራችሁ አመሰግናለሁ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሆን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።